እንደ ሰንብታችኋል ውድ ተመልካቾቻችን፣ ቅዳሜ አቦል ዝግጅታችን ነው። ከዚህ ሰዓት ጀምሮ ወደ እናንተ ውድ ተመልካቾቻችን ይደርሳል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። በዛሬው መዋያ ጉዳይ አድርጌ ይዤ የመጣሁት ጾምና ወጣትነት የሚል ሀሳብ ይሆናል። ዲያቆን አለፈ ስማቸው የሀዲስ ኪዳን መምህር ናቸው ወጣትነትና ጾም በሚል ሀሳብ ነው እንግዲህ እንደ ሀሳብ አንስተን ከእሳቸው ጋር ቆይታ የምናደርገው መምህር አለፈ እንኳን ደህና መጣህልኝ እንኳን ደህና ቆያችሁ ስላገኘው ደስ ብሎኛል ም ደስ ብሎኛል መልካም እንኳን አብይ ጾም አደረሰ እንኳን አብሮ አደረሰን እንግዲህ ያው ለአንተና ለመላው ኦርቶዶክሳውያን እንኳን ለአብይ ጾም ወይም ደግሞ ለሙስሊም ወንድሞቻችን ደግሞ ለረምዳን ጾም እንኳን በሰላም አደረሳችሁ እላለሁ። መልካም። ዛሬ እንግዲህ ጾምና ወጣትነት የሚል ሀሳብ ነው የምናነሳው። በተለይ ጾምና ወጣትነትን ስናስብ በጉብዝና ወራት ፈጣሪን አስብ ይላል መጽሐፍ እና ከምናስባቸው ነገሮች መካከል አንዱ የጾም ነው ብዬ አስባለሆኔ እና እንግዲህ ጾም በሃይማኖትና በምግባል ለመጽናት ብቻ ተብሎ አይደረግም ብዬ አስባለሁ። ጾም መንፈሳዊ ኃይልን ጸጋን፣ በረከትን ከመስጠት ባለፈ ክፉ ሐሳቦቻችን፣ ክፉ ምኞቶቻችን፣ ክፉ ንግግሮቻችን፣ ክፉ ድርጊቶቻችን፣ ክፉ አለማዊ እይታችን ሳይቀር የምንተውበት ስለሆነ ብዙዎቹ ይወዱታል። በተለይ ኢትዮጵያውያን እንዲህ አይነት ነገሮች ላይ ለጾም ያላቸው ቅርበት ትልቅ ነውና በመምህር አለፈ ጾም ምንድን ነው ከሚለው ሐሳብ ብንነሳ ደስ ይለኛል። የእኛ በብዙ ሊቃውንት ብዙ ነገር ይሉለታል። ስለ ጾም ሲናገሩ ጾም ማለት የጸሎት እናቷ ትባላለች። የአርመሞ ደግሞ እህቷ። ለምግባረ ሰናይ ለበጎ ምግባር ደግሞ መጀመሪያ ጥንቷ ማናት ትባላለች? ጾም ናት። ጾም ማለት እንደምናስታውሰውም የመጀመሪያው አዳምና ሔዋን ታዘውት የነበረው የመጀመሪያው ስራቸው እሱ ነበረ። ምክንያቱም ክርስቶስ እግዚአብሔር አምላክ በፈጠራቸው ጊዜ ሁሉም ብሉ ነገር ግን ክፉንና ደግን ከሚያሳውቀው ከዕፀ በለስ ግን አትብሉ። ይህንን መተርጉማ ሲተረጉሙ ይሄ ማለት አትብሉ የተባሉት ያኛው ጾምን ሲነግራቸው ነው። ስለዚህ የመጀመሪያው የጥንት የምግባር ሁሉ መጀመሪያዋ ምንድናት? ጾም ናት ማለት ነው። ስለዚህ ጾም በታወቀ ጊዜ በተረዳ ጊዜ ከምግብ መከልከል ሆኖ የምንከለከለው ደግሞ እያለን ኑሮን መብላት እየቻል መጠጣት እየቻል ያን የማድረግ ጾም ተብሎ ይታወቃል። ጾም የሚለውን ትርጓሜን ከሰጠን ሰው ለምን ይጾማል? እስኪ እሱን ሰፋ አድርገን ብናየው ደስ ይለኛል። መልካም ነው። ያው ሰው የሚጾመው ስለ ብዙ ምክንያት ይጾማል። እግዚአብሔር አርአያ ሆኖ ምሳሌ ሆኖ አሳይቶናል ክርስቶስ። ከዚያ በኋላ ግን እኛ ደግሞ በዚያ ስንጾም ደግሞ ክርስቶስ ያሳየን ነገሮች አሉ ሶስት የሚባሉ አርእስተ ኃጣውእ፣ ደግሞ መተርጉማን የኛ ሊቃውንት ይህን የኃጢአት ርዕስ የሚባሉ ይሄ ራሶች የሚባሉ ማለት ነው። ስለዚህ የኃጢአት ራስ የሚባሉ ሶስቱን ኃጢአቶችን በጾም ደምስ ክርስቶስ አሳይቷል። ስለዚህ እነዚያ ሶስቱ ኃጢአው የሚባሉት እንዲደመሱ እነዚህ ምንም ናቸው አንደኛው ስስት ነው። ስስታም ሆኖ ነው። በነገራችን ላይ አንድ ወንድሙን የሚገድለው የወንድሙን ሀብት ሲፈልግ ነው። የወንድምህን አት የሚመኘው ያ ስስትን በዚያ አድርጎልን፣ ሌላው ፍቅረ ነዋ የሚባለው ገንዘብ መውደድ የሚባለው አለ። ሁለተኛው ደግሞ ከራስ በላይ ገንዘብ መውደድ፣ ወይ ስለ ገንዘብ ብለ ሰውን መግደል፣ ስለ ገንዘብ ብለ መልካም የሆኑትን ከህሊና በላይ መሆን፣ ከህሊና መቃረን፣ ያ ገንዘብ መውደድ ይባላል። ስለዚህ እነዚህን ምን እንደመስስበት ነው በዚህ ወቅት ማለት ነው ወደ እግዚአብሔር ስንሄድ ያ ማለት ምንድን ነው? ገንዘብ አለመውዳችን በምናሳየን እንመጸውታለን። ስጾም እንደተደረጋለ ሶስተኛው ደግሞ ትዕቢትን አስወግደውልን። ይህም ትዕቢት ማለት እኔ ከሁሉ እበልጣለሁ ማለት ነው ማለት ነው። እኔ ከሁሉ እበልጣለሁ፣ እኔ ከሁሉ እሻላለሁ፣ የኔ ነገር ይሻላል፣ የሌላው ነገር አይሆንም፣ እኔ ካልገባውበት የሆነ ነገር አይደረግም የሚለውን በጾም ጊዜ ግን ሰው ሲጾም ምን ያደርጋል መሰለህ? ሲጾም ይላንተ ሀቅም ልክ ትናንትና አሸንፈ መጣል የምችል መሆንም ያረጋገጥ ሰው በኛ አስተምረው። ለምሳሌ አሁን በዚኛው ሳምንት እንኳን የሚጾመ ጾም ምኩራብ ይባላል። እስከ 11 ሰዓት ነው። አንድ ሰው እስከ 11 ሰዓት ሲጾም ሀቅሙን ያውቀዋል። ትናንትና በልቶ ሰውን የሚጥል የነበረው ሰው ዛሬ ግን 11 ሰዓት ላይ ግን ሀቅሙን ያየዋል። የዛኔ አለካኔ የምመካ የነበረው ጉልበቴ ጠንካራ የመሰለኝ እንደዚህ ነኝ ብሎ ራሱን እንዲመልስ ያደርጋል። እግዚአብሔርን ታስባለ። አሁን በእኛ ተዋህዶ አስተምሮ ይህን የምንጾመው ክርስቶስ የጾመው ጾ አምላኬ ሆይ ለእኔ ኃጢአት ብለህ የኔ ያክል መከራ ከተቀበል ለሰው ብሎ ማለት ነው። ምንም ኃጢአት ሳይኖርበት ስለ ሰዎች ይሄን ያክል መከራ ከተቀበለ፣ እኔስ ደግሞ ለወንድሜ ምን ላድርግለት? አምላክ ሆይ ለኔ እንዲካረክ እኔ ክፋት ማሰብ ከሆነ እኔ ማን ነኝ ብለን ወደ ራሳችን እንድንመለስ፣ ቅድም እንዳልነ፣ ወደ ራሳችን እንድንታረቅ፣ ወደ እግዚአብሔር እንድንታረቅ፣ ከሰው ጋር እንድንታረቅ፣ ደግሞ ከሰው ጋርም በሰላም እንድንኖር የሚያደርግ አንዱ መንፈሳዊ መሳሪያችን ነው። ቀደም ብለን እንግዲህ ስናነሳ ነበር በተለይ የወጣትነት ጊዜ እኔ የምንልበት የእኔ ሀሳብ ይደመጥ የምንልበት በውስጡ ደግሞ ኃይል ያለበት ነው። ያ ኃይል ምናልባት ከተጠቀምንበት ለመንፈሳዊም ለስጋዊ መሆን የሚችል ነው። ስለዚህ ምርጫው በሁለት እጆቻችን መካከል ነው ያለው። እሳትም አለ ውሃም አለ መጠቀም የራሳችን ሆኖ ወጣትነት ግን በራሱ ኃይልነት ያለበት ነው። ወጣትነት በራሱ እኔ አለሁ ቀድማለሁ አሸንፋለሁ የምንድበት የጊዜ ላይ ነው ማለት ይቻላል። እና ከዚህ ጋር ሀሳቡ እንደ ሀሳብ እናንሰው የኃይልነት፣ የእኔነት፣ ያልሸነፍ ባይነት የግዙፍነት ስሜትን ይዘን ነው የምንሄደው። በዚህ ውስጥ ወጣትነትና ጾም ምንና ምን ናቸው የሚለውን ሀሳብ እስኪ እና መልካም። የሰውን እድሜ በአራት ይከፈላል ወይም ደግሞ በአራቱ ባህሪያት ተከፍሎ ይነገርለታል። የመጀመሪያው ነፋስ የሚባለው ጠባይ ነው ወይም ደግሞ ይሄ ምግብና ይባላል የዚህኛው ምግብና ማለት አንድ ሰው ከአንድ አመት እስከ ሀያ አመት ያለው የነፋስነት፣ ማለት ህጻናትን ትመለከታቸው ከሆነ የሚሮጡበት የማይጨበጡበት፣ በቃ ሁሉም ነገር የማይጨበጥ ሩጫ ላይ ያሉበት ጊዜ ይሄ የነፋስነት ጠባይ ተብሎ ይታወቃል። ሁለተኛው እድሜ ደግሞ ከሀያ አመት እስከ አርባ አመት ያለው ይሄ የእሳትነት ተብሎ ወይም ወጣትነት ተብሎ የሚታሰበው ሁለተኛው፣ ሌላኛው ሶስተኛው ከአርባ አመት እስከ ስልሳ አመት ያለው እድሜ የውሃ ጠባይ የሚባለው ደግሞ ቀዝቀዝ የሚባል ውሃ ማለት በተፈጥሮ ቀዝቀዝ ያለ ነው። ረጋ ብሎ የሚሄድ እሳትን የሚያጠፋ እንዲህ አይነት ጠባይ ያለው የሚያነጻ እየነጻ እንዲህ የሚሄድበት ነው። የመጨረሻው መሬት አይነት የመሬት ጠባይ ነው፣ ከ60 እስከ 80 ያለው ወጣትነት የሚባለው እድሜም ደግሞ እኛም እንደምናየው እሳትነት የሚባለው ማለት ነው። ወጣት ማለት እኛ እንደምናየው ቀደናል፣ የእሳትነት ጠባይ የሚበረታበት በተለይ ትንሽ ነፋስና ብዙ እሳትነት ያለበት ማለት የሰው ልጅ በጣም ፈጣን የሚሆንበት ሁሉን ነገር እችላለሁ፣ የማንም ጣልቃ ገብነት አያስፈልገኝም፣ እኔ ሁሉን አድርጋለሁ፣ ከኔ በላይ የተሻለ ሀሳብ፣ ከኔ በላይ የተሻለ ሕይወት፣ ከኔ በላይ የተሻለ ዓለም የለውም ብሎ የሚያስብበት ዘመን ነው ያ ወጣትነት ማለት። ስለዚህ እሳትን የሚገድበው ነገር እንደሚያስፈልገው ሁሉ ለወጣት ደግሞ የሚገድበው ነገር ያስፈልገዋል። ለዚያ ኮ ነው ፈረስን ልጓም የሚያስፈልገው። ለዚያ ነው ፈረስ በሚገባው አቅጣጫ እንዲሄድ ልጓም ያስፈልገዋል። ልጓም ከሌለው የፈለገውን ይዘላል። ይዛኔ ደግሞ ከገደል ይገባል፣ ወይ ደግሞ ወደ አልተፈለገው ቦታ ሄዶ አደጋ ይደርስበታል ማለት። ስለዚህ ለሰው ልጅ ከእነዚያ መካከል አንደኛው ጾም ያስፈልገዋል፣ ልጓንነት ያስፈልገዋል ማለት ነው። መጽሐፍም እንደሚለን መድኃኒት የሚያስፈልገው ለበሽተኛ እንጂ፣ አሁን ካረጀህ በኋላ ትልቅ ከሆንክ በኋላማ ምንም እሳት አይደለም፣ ረዲ የታወቅህ ነህ። አሁን ሰው አርጅቶ የሚጾም ከሆነ ያማ የት መሄድም እኮ ሮጥ አይችልም የፈለገ ነገር ማድረጋቸ። ወጣትነት የሚባለው ዕድሜ ግን ፕሮዳክቲቭ ኤጅ ነው። ይሄኛው አምራች የሚባለው ይህ እድሜ ቅድም እንዳልኩት አንድ ሰው ከሰራበት ምን እንደሚያደርግበት ነው። ከሰራበት ለወደፊት ፍሬ የሚያፈራበት ጊዜ ነው። ካጠፋበት ደግሞ ለወደፊትም የሚጠፋበት ነው። በዚህ እስቴጅ ያለ ሰው እሳትነት ያለበት እሳቱን ከተው ነው ሀገር ያጠፋል። ወጣትነትም ዝም ብሎ ከተተወ መጀመሪያ ራሱን ያጠፋል። ከዚያ በኋላ ቤተክርስቲያን ያጠፋል። ከዚያ በኋላ ራሱ ከፈረሰ ሀገር ያጠፋል እንዲሁም ከአንድ ሰው ንግግር ልዋስ አንድ እንዲህ የሚል ንግግር ሰምቻለሁ መጋቤ ሐዲስ እሸቱ ሲናገሩ ሰምቼ ነው እና ምን ሲሉ ሰማዋቸው ወጣትነቱን በትክክል ያላሳለፈ ሰው ጠጅ ቤት ያሳለፈ ሰው በኋላ ሲተርክም ይላል ጠጅማ በኛ ጊዜ ቀረ ይላል ለምንድን ነው እነዚያ የሚለው ይህ ሰው የነበረው በወጣትነቱ ሲጠጣ ነው የነበረው ወጣትነቱ ስጋዊ ቅድም ያለው ጾም የሚገራቸው ነገሮችን ራሱን አሸንፎ ነው የኖረው። በዚያ በዚያ ዘመንም እንዲያ ይሆናል ካለ ልጓም የኖረበትን ጊዜ ነው ያስታውሰ የሚታረው ያን ያስታውሳል። እና በፕሮዳክቲቭ ኤጅ በትክክል ከተማረበት፣ ስራ ከሰራበት፣ ከጾመበት፣ ከጸልየበት፣ ከሰገደበት፣ ወደ ቤተክርስቲያን ከሄደበት፣ ለሀገር ከጠቀመበት ነገ ቁጭ ብሎ የሚሰራበት ያ ቲሚ ዛሬ ነው። ይሄ የበረሮና የጉንዳን ነገር ነው የሚጠርፈው። ክረምቱ ሲመጣ ክርስቶስም ተናግሯል። ስደታችሁ በ በክረምት በሰንበት እንዳይሆን ዛሬ ተዘጋጁ ተብለናል እና በክረምት በሰንበት ማለት ያ ምንም መንቀሳቀስ በማንችልበት በዚያ እንደ ታችሁ ጭቃ ላዩ ዝናብ በሆነበት ክረምት ዝናብ በሆነበት ቅጠል ብቻ በሆነበት በመንገድ እንኳን ቆርጠን የምንበላው እሸት በሌለበት ያም ደግሞ ህሉ ጥቅጥቅ ስ መንገድ እንኳን ሩቅ ከአንድ ኪሎ ሜትር የበለጠ እንኳን አሻግረን እንድናይ ሰው እንዲጠቁመን እንኳን በማይደረግበት በዚያ ዘመን ከምንቸገር በወጣትነት ማድረጋል እና ወጣትነት አቅም አለው፣ ጉልበት አለው። ቅድም ያልነው ይሄ የሚወጣጠረው ኃይል መጾም የሚችልበት ሰዓት ነው። የሚወጣጠረው ኃይል የሚመጸውትበት ነው። ይሄ ኃይል በጾም ከተዋጀ ለቤተክርስቲያን የሚጠቅምበት፣ በጾም ከተዋጀ ነዳያን የሚያነሳበት፣ ሰዎች የተቸገሩትን የሚያነሳበት፣ ሀገርን የሚገነባበት ከፍ ብሎ ከሚያገኛቸው የስራ ልምዶች የተነሳ ካለው ከሚሰራው የተሻለ በዛሬ እድሜ ቢሰራ ግን ብዙ ነገር ይህንን ደግሞ ጾም ልጓም ታስተርጓለች። ለምንድን ነው? ከእግዚአብሔር ጋር ታስታርቋለች። ከራሱ ጋር ይታረቃል። ከሊናው ጋር ታርቆ ይሰራል ማለት ነው። ጾም እና ወጣትነት እጅና ጓንት ናቸው። ስለዚህ ወጣትነት ያለ ጾም ልጓም እንደሌለውና በገበያ ላይ እንደበረገበ ገበቅሎ ማለት ነው። በቃ የህይወት መርሁ የህይወት መያዣው የነገን ማያ መነጸሩ ቅድም እንዳለ እንግዲህ ምር ልጓም ሆኖ የሚያገለግለው ይህ ጾም ነው ለወጣቱ የሚል ሀሳብ ነው እንግዲህ እያስተላለፍን ያለ ነው። በጾም ጊዜ ሰው ማደግ የሚገባው ነገር ይኖራል። በተለይ እስልምና ሃይማኖት የራሱ የሆነ ማደግ የሚገባው ነገር ይኖራል። ክርስትና ሃይማኖትም የራሱ ቅድም እንዳልነው ቀኖናዎች፣ ህጎች ይኖራሉ። እንዲህ እንዲያድግ ከዚህ ተከልከል የሚለው ነገር እና ብዙ ጊዜ ጾም ማለት ለብዙ ሰዎች መስሎ የሚታያቸው ከምግብ ተከልክሎ መቆየትን እንደ አንድ የጾም ጊዜ ብለው የሚያስቡ ሰዎች አሉ። ቅድም መግቢያችን ጋር አለፈ ስትነግረን ነበረ። በተለይ ስስት ካለብህ መጾም እስከ ዘጠኝ እስከ 11 ሰዓት መቆየቱ 13 ሰዓት መጾም ትርጉም የለውም ብዬ አስባለሁ። ገንዘብ የአንተ አለቃ ከሆነ የአንተ ኃላፊ ከሆነ በአንተ ላይ ከሰለጠነ ገንዘብ እስከ 13 ሰዓት ቢጾሙም ትርጉም ያለው አይመስለኝም። እና ሁሉም ነገሮች እርስ በርሳቸው የተሰናሰኑ የተያያዙ፣ የተዛነቁ ናቸው ብዬ አስባለሁ እና በጾም ጊዜ በኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ዘንድ ወጣቶች ምን እንዲያደርጉ ይጠበቃል? ሁለት ናቸው ነገሮቹ። አንደኛው ማድረግ ነው፣ ሌላኛው ደግሞ አለማድረግ የሚባሉ ነገሮች አሉ። መደረግ የሚገባቸው ነገሮች ቅድም እንዳል ነው ከፍቶት፣ በተለይ በእኛ አስተምሮ ከተዋጽኦ መከልከል ተብሎ ይነገራል። ለምሳሌ አሁን በጾም ሰዓት የሚበላ የማይበላ ነገር አለ፣ እና በተለይ ሳዊሮስ ዘአስሙናይን የሚባል ሊቅ እንዲህ ይላል፤ በተለይ በጾም ወቅት ከእንስሳት ተዋጽኦ መከልከል ይገባል፣ ይልና ለምንድን ነው ብሎ ሲናገር የምንከለከልበት ምክንያት እንስሳት ፍትወት ፈቲው አላቸው። ከተለዩ እንስሳት፣ እጽዋት እንስሳት በስተቀር ለምሳሌ እንደ ርግብ እንዲህ እንዲህ አይነት ከአካል ሆኖ በስተቀር አንድ ሰው ለምሳሌ ከፍቶት ፈቲውን የሚያመጡ መሻት ነው እንስሳዊ ጠባይን የሚጨምሩ ስለሆኑ ከእንስሳት ተዋጽኦ እንድንመገብ አይፈቀድም። ከንብ ማር በቀር ይላል። ምክንያቱም እሱ የሞተ ስለሆነ የሞተ ነገር ስለሌለው፣ ከእነዚህ መከልከል ይገባናል። ያ ማለት ምንድን ነው ከመብላት ከመጠጣት፣ ከእነዚህ ነገሮች ከክፉ ነገር እንድንከለከል ነው። ዋነኛው ዓላማው ግን ቅድም እንዳልነው ሕዋሳቶቻችን መጠበቅ ይጠበቅብናል። ሕዋሳት የሚባሉት ሰው የሰው ልጅ ሕዋሳት ብሎ የሚያስባቸው በሳይንሱ ያሉትን እንነጋገራቸውና እጃችን፣ እግራችን አፋችን ዓይናችን አፍንጫችን ጆሮአችን እኒህን የመሰሉ ህዋሳቶቻችን በሙሉ ሊጾሙ ይገባቸዋል። የሚጾሙ የሚጾሙት ደግሞ ቅድም እንዳልነው ጆሮ ክፉ ከመስማት መቆጠብ አለበት። ክፉ ከመስማት ክፉ ነገር ሲነገር ሲሰማ ትቶ ወደ መሄድ መከልከል ማለት ያ አንድ። ሁለተኛ ደግሞ አፍንጫ ክፉ ማዛን ከማሽጠት፣ አይን ክፉ ከማየት ብዙ አልባሌ የሆኑ ቦታዎች ላይ ከመዋል ራስ መጠበቅ መከልከል አንደኛው ነው ይሄኛው። ይሄን ካደረግን በኋላ ግን ደግሞ ይሄን ይሄ አለማድረግ ነው መከልከል ነው ማድረግ ያለብን ግን ደግሞ ሌላ ነገሮች አሉ። ለምሳሌ ስንጸልይ፣ ቅድም እንዳልነው ጾም ማለት እማ ለጸሎት ብለናት ነበር ቅድም። ጾም የምትባለዋል የጸሎት እናቷ ናት ብለናት። ስለዚህ አንድ ሰው ሲጾም መጸለይ ያለበት ሲጸልይ ደግሞ ምን ይታያል መሰለ፣ ለዴቪ ኦርቶዶክስ አስተምሮ መሰለ ሰው ሲጸልይ ብዙ ጊዜ እጁን አነስቶ ይጸልያል ይጸልያልና እንዲያደርገው የሚጸልይበት ምክንያት ባዶነትን ያሳያል። ይሄ አንድ ሰው እንዲህ ሲያደርግ ሁለት ነገር ያሳያል፣ አንድ ባዶ ነኝ፣ ምንም የለኝም፣ ሁለተኛ ነው ምርኮኛ ነኝ ማለት ነው። መ ምርኮኛ እንዲህ እጁን ያነሳል። ያ ማለት ምንድን ነው? ምንም ከእጄ ላይ የለም፣ የምተማመንበት እጃችንን የማንጨብጠው ለዚያ ነው። ሰው እጁን ሲጨብጥ የጠብ ምልክት ነው። እጁን ሲዘረጋ ግን ባዶ ነኝ። ስለዚህ ባዶነታችንን ማወቅ አለብን፣ መጸለያ አለብን። ወደ እግዚአብሔር ቀና ብለን ሰው የሚጸልየው የሚችለውን ነገር አይጸልየው ስለዚህ ከሱ በላይ ሌላ ነገር አስፈላጊ አምላኩ እንዳለ ከሱ በላይ ታላቅ ፈጣሪ እንዳለ እሱ የነገሮች ፍጻሜ እንዳልሆነ የሚያውቅበት ስለሆነ ያን ማወቅ አለበት። መመጽወት አለበት። መመጽወት ማለት መመጽወት በነገራችን ነገራችን ላይ ገንዘብ ብቻ አይደለም። አሁን ብዙ ጊዜ መጽዋት ሲባል የሚታሰበው ገንዘብ ነው። ገንዘብ ያለው ይህ ገንዘብ የለኝም የሚላል ጉልበት አለው፣ እውቀት አለው፣ ሀሳብ አለው፣ ጊዜ አለው እኒህም መመጽወት አለበት ለበጎ ስራ፣ እኒህን መመጽወት አለ ለእግዚአብሔር፣ እነዚህም መመጽወት አለበት ለተቸገሩ። በእጃችን ደግሞ ይሄ ከክፉ መዳሰስ ስንከለከል ወደ የት እንድንሄድ ተደረግነ ማለት ነው ቤተክርስቲያንን፣ ድሆችን እንድናነሳበት ያን መግፋትን ስንከለከል እንድናነሳ እንደረጋለን። ወደ መቀማት እግራችን መሄዱን ስንከለከል ሄደን ደግሞ ነዳያንን እናነሳለን። ሄደን ደግሞ የታመሙትን እንጠይቃለን። የታረዙትን እናለብሳለን። እንዲህ በማድረግ በተከለከል ነው ይሄ ኦፖዚት አይደለ፣ አክሽን ይሄ። አንድ ከእግዚአብሔር በቀር ሌላው ሁሉ ተቃራኒ ያለው፣ ለሞት ህይወት አለው፣ ለመልካም ክፉ አለው፣ ለጨለማ ብርሃን አለው፣ ለረቂቁ ግዙፍ አለው። ለእያንዳንዱ ነገር የእያንዳንዱ ተቃራኒ ያለው ከእግዚአብሔር በቀር ስለዚህ ያን አታድርግ ደ ላታድርግ ደግሞ አድርግ ስላለው ይህንን በማድረግ አሳልፍ አለብን። ለዚያ እኮ ነው እየታሙ እኮ እንዲያ ብሏል። ወሶበ ትጾሙ ኢትኩኑ ከመ መድልዋን ስትጾሙ እንደ ግብዞች አትሁኑ። ግብዞች የጾሙ እንዲመስላቸው በመንገድ ሁነው ራሳችሁን አጠው ልገው እኛኮ ጾሚ ስለሆን ነው ብለው ከስራ መተጓጎል እኛኮ ጾሚ ስለሆን እንዲያለም አይ እንዲያታድርጎ ታዲያ ሳምን እናደርግ ያላችሁ እንደሆነ ሄድና አይ ስጾሙማ ራሳችሁን ተቀው ፊታችሁን ታጠው ይላል። ራሳችሁን ተቀው ማለት ፍቅርን ያዙ። አሁን ቅቢያ የተከወነ ቅባት የሰውነት ቆዳው ደርቆ ቅባት ሲቀባ ይለሰልሳል። ስለዚህ ፍቅር ማለት ሲጾም በፍቅር መሆን አለበት። ስለዚህ ያቀባት የተባለው ፍቅር በፍቅር መጾም አለበት። በጾም ውስጥ በአንድ ነገር ውስጥ የሆነ ትሩፋት አለ። አንተ የምትጎዳበትን ነገር ወይም ደግሞ አንተ የተከለከልከውን ነገር አድርገህ በምታምንበት ውስጥ ስትሄድ ያ መስመር መልሶ ይከፍልሃል። አይደል? ብዙ ጊዜ በዓለም ውስጥ በጎነቴ ይታይ ከሚሉ ልቁን በጎነታቸውን ደብቆ በጎ የሚያደርጉ ሰዎች በሆነ ዘመንና ጊዜው ሳይታወቃቸው በማይታወቅ ሰው በማይታወቅ ሁኔታ ሲከፈላቸው ያለው ጾም እንደዛ ብዬ አስባለሁ። ቅድም እንደተባለው ያ የፍቅር ቅባት ያ ንጹሕ የመሆን መታጠብ በኋላ ላይ በማይታይ በስውር እንደሚከፈል ይታወቃል። በእምነት ውስጥም ጾም ሲባል ይሄ ነው ብዬ ነው የማስበው። እና ከእንደዚህ አይነት አጽዋማት ወጣቱ ምንድን ነው ሊያተርፍ የሚችለው? መልካም ነው እንግዲህ ቅድም እንዳልነው የሚያተርፍበት ብዙ ነገር አለው። ለምን አንድ ስራ ያለ ትርፍ ስለማይሰራ ማለት ነው። ከነዚህ መካከል የመጀመሪያው ራሱን ያገኝበታል። ወይም ደግሞ ከራሱ ጋር ራሱን ይሆናል። ሰው በተለይ አሁን በጾም ያልፍ ሰው ከሆነ በትክክለኛው ጾም የሚያልፍ ሰው ራሱን ወይም ደግሞ ሰው ይሆናል። ሌላኛው ግን ደግሞ ከክፉ ነገሮች ይጠበቅበታል። እንዴት ይጠበቅበታል ከተባለ የመጀመሪያው አንድ ሰው በሚጾምበት ጊዜ ራሱን ሲጠብቅ የመጀመሪያው ከአሁን በተለይ ወጣትነት ላይ የምናየው ፈቲው የሚባል ነገር አለ። ፍትወት የሚባል ዝሙት ባጭር ቃል ማለት ነው እና ከዝሙት ራሱን ያሻሻል። ዝም ብሎ በመብላት ከሚመጡ በሽታዎች ራሱን ይጠብቃል። የተስተካከለ አቋም ይኖረዋል። አይተ ከሆነ የሚጾም ሰው ና ይሄ መንፈሳዊ የሆነ ሰው ቀልጠፍ ያለ ሰው ነው። ይሄ አካሉ በዚህ ወጣ በዚህ ገበያ ያለ ነገር የማይኖር ና ቀልጠፍ ያለ ራሱን የጠበቀ ሰው ይሆናል። ሸንቀጥ ያለ ይሄ አቋሙ ራሱ ይጠብቃል። አንድ ሁለተኛው ከክፉ ነገሮቹ በእነዚህ ከእነዚህ ከዝሙት ከራሱ በመጠበቁ በመንፈሳዊ ትሩፋት የሚሆኑ ወይም ደግሞ ለነገ ህይወቱ መሰረት የሆኑት ነገሮችን ይይዛል። ቅድም እንዳለው ወጣትነት የሚባለው ይሄ ስቴጁ ብዙ ነገሮች ለምሳሌ ከተማሪነት ወደ ስራ፣ ከላጤነት ወደ ትዳር የምትገባበት ይሄ ህይወት ስለሆነ ብዙ ይሄ ከርቭ ስላለው በዚህ ህይወቱ ላይ እነዚህን የሚመሰረታቸውን ህይወቶች መሰረታዊ በሆነ ወይም ይሄ ወንጌል እንደሚለው በጭንጫ ላይ በአሸዋ ላይ ሳይሆን በባለት ላይ ይመሰረታል ማለት ነው። ይሄ ጿሚ ከሆነ ከእግዚአብሔር ከአምላኩ ጋር ከራሱ ጋር ከሰዎች ጋር የተታረቀ ስለሆነ የሚሰራው ስራ በትክክለኝነት፣ ከሙስና የጸዳ ሰዎችን ከማንጓጠጥ የጸዳ ይሄ ዘመዴ ነው፣ ይሄ ወገኔ ነው፣ ይሄ እንደዚህ ነው ብሎ ከመከፋፈል የወጣ ይሆናል ማለት ነው። አሁን ተቋማት ሁሉ ሰው ሰው የማይሸጡት ወጣቱ ወጣቱ ስለሚመክር ነው። ምክንያቱም ይሄ ወጣት የሚባለው ቅድም እንዳልነው ለሀገሪቱ ዋና ዋልታ የሚችል ነው። ለበጎ ስራም ቢወጣ የሚያሸንፍ ነው። ለክፉ ስራም ቢወጣ የሚያጠፋ ነው። በአንድ ጊዜ በማስ ማጥፋት የሚችል ወጣት ስለሆነ ይሄ ወጣት በጾም በማለፉ ይሄ እነዚያን የሚደረጉ የማይደረጉ ነገሮችን በመስራቱ ራሱን ይጠብቃል፣ ቤተክርስቲያኑን ይጠብቃል፣ ሀገሩን ይጠብቃል። ከዚያ ደግሞ ይሄ ትዳር የሚባለውን ነገር ደግሞ ትዳሩ በወጣትነቱ ሲመሰረት በወጣትነቱ መሰረቱ ከያዘ ሌባ ልጅ እንዳይፈጠር ያደርጋል። አሁን የምናያቸው የሃይማኖት መሪዎች የምናያቸው የተቋማት መሪዎች ጳጳሳትም፣ ሻዎቹም ፓስተሮቹም ሊሆኑ ይችላሉ። በዚህ ልክ ለምኑ የተበላሹት ብለን እንዴት እንዲህ አይነት ሰው ተፈጠረ ስንል በወጣትነት የሚመሰረተው ትዳር ላይ የተበላሸ ሲሆን፣ ይህንን ግን ሸፕ አድርገን ይህን በስነስርዓት መርተ መያዝ ከቻልና ሁሉ ነገር ይተርፋል፣ ሀገር ትተርፋለች ተቋማት ይተርፋሉ። ሰው ራሱ ይተርፋል። ሰው ከተረፈ ደግሞ ሌላው ሁሉ የሚሰራው ሰው ስለሆነ መጀመሪያ ሰውን እናተርፋለን። ስለዚህ ወጣትነትን በመያዛችን ሰውነትን እናተርፋለን። ሰውን እናተርፈዋለን ራሱ። ስለዚህ ወጣትነት በጾም በማሳለፋችን እኒህ ነገሮችን እናገኛለን እያስባሉ። በጣም አመሰግናለሁ። ጥሩ ጊዜ ያሳለፍን ዲያቆን አለፈስማቸው የአዲስ ኪዳን መምህር እዚህ ተገንተህ ሀሳብክን ስላጋራህን በወጣትነት ስሜትም ውስጥ ሆነህ ይህን ሀሳብ እንግዲህ ለወጣቶችም ለእኛም ስለነገርክን እጅግ እናመሰግናለን። እኔም በጣም አመሰግናለሁ። አክብራችሁ ስላጋበዛችሁ ስለነበረ ጊዜ ሁሉ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። የተወደዳችሁ ተመልካቾቻችን ለምን እንጾማለን ወጣቱ መጾሙ ምን ሊያተርፍ ይችላል? ቱርፋቶቹ ምንድን ናቸው? እንደ ሀገር፣ እንደ ግለሰብ፣ እንደ እምነት ተቋማትም ምናተርፈው ነገር ብዙ ይኖራልና ምን ልናትርፍ እንችላለን የሚለውን ነበረ። ከዲያቆን አለፈ ስማቸው ጋር ሀሳብ ለሀሳብ ስንለዋውጥ የቆየ ነው። እንግዲህ እናንተም በየቤታችሁ ናችሁ ታተርፉበታላችሁ፣ አትርፋችሁበታልም ብለን እናምናለን። የዛሬው ዝግጅታችን ግን ይመስላል መስላል። ቅዳሜ አቦላችን ሳምንት ሌላ ርዕሰ ጉዳይ ይዞ ወደ እናንተ ውድ ተመልካቾቻችን ይመለሳል። ያስተናግድኳችሁ መንገሻ ደሴ ከእናንተ ጋር ቆይታ አደረግኩኝ። ፍቅር አይለየን። እናመሰግናለን። እናንተም እንደዚያው።